በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የጃን ተከል የሰማዕታት አደባባይ ታሪክ ከረጅም ባጭር፣ ከሙሉ በክፍሉ ይህን ይመስላል። አፄ ፋሲለደስ በነገሱ ጊዜ ጎንደርን መናገሻቸው እንዳደረጉ አብያተ መንግስታትን እንደሰሩ ብዙ አብያተ ክርስቲያናት እንዳነጹ ይታወቃል። ይህንን ሁሉ በጎ ስራ ቢሰሩም መቼስ ከሰው ስህተት፣ ከብረት ዝገት አይጠፋምና በአባታቸው ዘመን ሀጼ ሱስኒዎስ ወደ ካቶሊክ እምነት ፈልሰው የነበሩት ሀጼ ሱስኒዎስ ከሮም መንግስት ጋር በነበራቸው ግንኙነት የተነሳ በጋብቻ ብቻ ለመተሳሰር ሲሉ ዘሊሃ የምትባል በሮም ነው የነገስታት ዘር የሆነች ሴት ለማግባት ለሚስትነት አመጥተዋት ነበረ። ምንም እንኳ ለሚስትነት ቢያመጧትም እስከ ጋብቻ ደርሰው ለመጋባት አልቻሉም። ምክንያቱም እሷ ከመጣች በኋላ ንጉሰ ነገስቱ በህመም አልጋ ላይ ስለነበሩ ማለት ነው። እንግዲህ ከዚያ ጊዜ በኋላ ንጉሱ ተጸጽተው አምነው ጻድቃን አባቶቻችን መጥተው ፈውሰዋቸው እሳቸው ከስልጣን ወርደው አፄ ፋሲል ተተኩ። አፄ ፋሲል በነገሱ በአራተኛው ዓመት ጎንደር መጥተው ነግሰው አብያተ ክርስቲያናቱን ቤተመንግስቱን ሁሉን ከሰሩ በኋላ ቅድም እንዳልኩት ከሰው ስህተት አይጠፋምና መኳንንቱን ሊቃውንቱን ሰብስበው ለአባታቸው ሚስትነት የመጣችውን ዘሊሃን ለማግባት ጥያቄ አቀረቡ። ይኸውም ያስመሰግናቸዋል በእውነቱ ምክንያቱስ ሊቃውንቱንም መኳንንቱንም ጠይቀው ከሀገርም ከሃይማኖት ምግ አንጻር ያስነቅፈኛል ወይ ባገባት ብሎ ጥያቄ አቀርበው ነበረ። ሊቃውንቱ ነገሩን መረመሩ። አንደኛ ዘሊሃ እምነቷ ኦርቶዶክስ አይደለም። ሁለተኛ ነገር አባታቸው ምንም ለሚስትነት ቢያስመጧትም አላገባትም ስለዚህ በህጉ መሰረት ይች ሰው ወደ ኦርቶዶክሳዊነት ተጠምቃ ትምጣና ለእርሶ ሚስት ልትሆን ትችላለች ችግር የለውም ብለው ወሰኑላቸው ይህንን ውሳኔ ተቀብለው እርሳቸው ዘሊሃን አገቡ እስከዚህ ድረስ ምንም ጠብ አልነበረም ስተትም አልነበረም ኋላ ግን እርሷን ልትጠይቅ አሊሃ የምትባል እህቷ መጣች ትንሽ እህቷ ናት ይላሉና ልትጠይቃት ከሮም መንግስት መታ ሀገር ልትጎበኝ እናቷን ልትጠይቅ ስትመጣ ሀጤ ፋሲል ይሄ መልኳ እጅግ ከእህቷ በጣም የተለየ ያማረ ነበር። እና ያንችንማ ለሌሎች አልሰጥም ብሎ በድብቅ እሷንም እንደ ቅምጥ አድርገው ያዟት። እና እንግዲህ ዋርሳት ትውረስ በሚለው ህግ መሰረት የሚስታቸውን ያገቧትን የዘሊሃን ሚስት የዘሊያን እህት ስላገቡ በድብቅ ነገሩ መቼስ ሰወር አይደበቅምና፣ ተሰማ መኳንንቱ አጎረምርመው፣ የከተማው ሊቃውንትም እያጎረመረሙ ዝም ሲሉ ነገሩ ወደ ገዳማት ሲሰማ ገዳማውያን ተበሳጩ። እንግዲህ በጥንት ዘመን የነበሩ ገዳማውያን አባቶቻችን ንጉሥ አይፈሩ አያፍሩ፣ ያው እውነት ከመናገር ወደኋላ ይሉምና ነገሩ ሲሰማ ንጉሰ ነገስቱ በከተማው ካሉት ይልቅ የፈሩ በገዳም ያሉትን ነው። ስለዚህ ነገር በገዳም ላሉ አባቶች በአጋስስ እየጫኑ ወርቅ ብር፣ ለአንድ ገዳም አንድ አጋስስ ሙሉ ወርቅና ብር ይለካሉ። ከገዳማት ሁሉ ደግሞ በወቅቱ ርእሰ ገዳማት የነበረው ትልቁ ገዳም ደብረ መጉና ነውና እና ለሞጊና ገዳም ሁለት አጋስስ ወርቅና በር ብር ሳይሆን ወርቅ ብቻ ላኩላቸው። እና ሲለኩላቸው ሁለት ነገር አያይዘው ነው በደብዳቤያቸው፣ አንደኛ ጸልዩልኝ፣ ሁለተኛ ከኔ ጋር ተስማምታችሁ ኑሩ ነው። ያ ማለት መጥታችሁ በአደባባይ እንዳትዘልፉኝ፣ ችግር እንዳትፈጥሩብኝ ነው። ታሪኩ እጅግ ሰፊ ነው። በየገዳማቱ ያለ ታሪክ አለ። ያ ወርቅ በሄደ ጊዜ ግን ደብረ መጉና ወርቁ በደረሰ ጊዜ መነኮሳት አይናቸው ወደ ወርቅ ተስቦ ነበር። የደብረ መጉና መነኮሳት በጣም ብዙ ነበሩ፣ በሺዎች የሚቆጠሩ በወቅቱ ግን ታላቁ አብሳዲ ደብረ መጉና መስራች ታላቁ አባት ሩሰ ገዳማውያን የሚባሉት ኢትዮጵያዊ ጻድቅ አቡነ አብሳዲ አርፈው ነበር። የዚያን ጊዜና እና በአቡነ አብሳዲ ገር የተተኩት ጻድቁ አቡነ አመሃ ጊዮርጊስ ነበሩና አቡነ አመሃ ጊዮርጊስ መነኮሳቱን መክረው ገስጸው የወርቅ ፍቅር እንደማይረባ አሳምነው ሁለት አጋሰስ ሙሉ የተጫነ ወርቅ በሳት እያቃጠሉ ገደል ወሮረውታል። ከዚህ በኋላ ንጉሠ ነገስቱ ይሄ ዜና ስለደረሳቸው ሂጄ ካሉበት ቦታ ልነጋገራቸው፣ ከተማ ከመጡ ችግር ይፈጥሩብኛል ብሎ ጦር ሲያዘጋጁ አቡነ አምሃ ጊዮርጊስ መነኮሳትን ሰብስበው በሉ ንጉሱ ከኛ ሳይመጣ ወደሱ እንሄድና ክብር እናገኝ፣ በአደባባይ እንገስጸው እንደምከረው ከሰማነ ጥሩ፣ ካልሰማነ ግን ሰማዕትነት እንቀበላለን ብለው አሉ። ግን አቡነ አምሃ ጊዮርጊስ ለዚህ ጉዳይ ወንድሜን ትቼ አልሄድም ብለው ወንድም የሚሏቸው የመንፈስ ቅዱስ ወንድማቸው የአንኮድብና የቅዱስ ማርቆስ ገዳማት የሁለቱ መስራችና በወቅቱ የቅዱስ ማርቆስ ገዳም አበምኔት የተነበሩት ጻድቁ አቡነ ጽጌ ድንግል ነበሩ። ስለዚህ ወደ አቡነ ጽዬ ድንግል መልእክት ላኩባቸው፣ ናሏቸው። እርሳቸው መጡ። መንገድ ላይ ተገናኙ። አብረው ቅዳሴ እየቀደሱ ታቦት ይዘው ተሸክመው የመጡ ሲመጡ እንግዲህ ከአቡነ ጽዬ ድንግል ገዳም ከቅዱስ ማርቆስ ገዳም ከአባ ጽዬ ድንግል በቀር ሌላ የመጣ ሰው አልነበረም። በዚህ ምክንያት አቡነ ጽዬ ድንግል አዝነው የገዛ ገዳማቸውን ተራግመው ገዳሙ ጠፍኖ ቀርቷል ይባላልና እና ቅዱስ ማርቆስ የሚባል ትልቅ ገዳም ነበረ፣ በዚያ በጎንደር ዘመን በአጤ ፋሲል ዘመን። እና ሁለቱ አባቶች ቅዱሳን እየመሯቸው የመጡ በአጠቃላይ የደብረ መጉና መነኮሳት 1285 ቅዱሳን መነኮሳት ነበሩ። እንግዲህ በዛ ዘመን ደብረ መጉና ርዕሰ ገዳማት ነውና የገዳማት ሁሉ የበላይ ነበር እና በጣም ብዙ መናንያን ነበሩት እና በወቅቱ አባ እደ ክርስቶስ የሚባሉት ደግ ጻድቅና አንድ ቅዱስ ዲያቆን ነው ገዳሙን ለመጠበቅ የቀረው እንጂ ሁሉም መነኮሳት ፈልሰው መጥተዋል። እንግዲህ 1285 መነኮሳት ናቸው በአባ አማሀ ጊዮርጊስ የደብረ መጉና አበምኔት እንደገና በአባ ጽዬ ድንግል የቅዱስ ማርቆስና የአንኮ ድብ ገዳም መስራች እና አበ ምኔት ተመርተው የመጡ ጎንደር መጡ። ጃንተከል ዋርካ ፊት ለፊት ያለው በር አለ ፊት በር ወይ ጃንተከል በር የሚባለው ማለት ነው። ከሱ ቆመው አስገቡን ወደ ንጉሱ ብሎ ጠየቁ። አጋፋሪ ወጥቶ ዘጠና ዘጠኝ አባቶችን ብቻ አስገባ። ሁለቱ ቅዱሳን አባ አማሀ ጊዮርጊስና አባ ጽጌ ድንግልን ከዛ ደግሞ የአባ አማሀ ጊዮርጊስ ደቀ መዝሙር የነበር አንድ ቅዱስ ሰው ሶስቱን ሌሎች ዘጠና ስድስት ያክል ቅዱሳን መነኮሳት ወደ ውስጥ ሲገቡ በሩ ተዘጋ፣ ሌሎች እንዳይገቡ እነዚህ ሶስት ቅዱሳን በተለይ ሁለቱ አባማህ ጊዮርጊስና አባጽየ ድንግል ወደ ቤተመንግስቱ ገብተው ገብቶ ዛሬ ወርቅ ሰቀላ የሚባለው ይሄ ምህላ የሚደረስበት ወንበር በር ወይም እነቁ ወንበር ከሚባለው ከሱ ፊት ለፊት ሂዶ ፈርሶ የሚታየ ወርቅ ሰቀላ የሚባለው ግንብ ላይ ንጉሱ አረድ አንቅጥቅጥ የሚባል ልብሳቸውን ለብሰው ሰይፋቸው እንደተመዘ፣ መኳንን ተሰብስበው ለማስፈራራት ነው። እንግዲህ ለጊዜው ምንም ደግ ንጉስ ቢሆኑ አጤፋ ሲል መቼም ሰው ናቸው። ከነገስታት ያልተሳሳተ አይገኝም። ከነገስታት ሁሉ የሚበልጥ ቅዱስ ዳዊት ነው። ዳዊት የሚበልጥ እንኳን ንጉስ ጻድቃነ ሰማዕታትም አይደርሱበትም፣ ከቅዱስ ዳዊት ግን ቅዱስ ዳዊትም ተሳስቶ ነበረ። በኋላ ንስሐ ገብቶ በለጠው ቅድስና ደርሷል። አንዳንድ ሰዎች የአፄ ፋሲል ይሄ ታሪክ አይተረክ ይላሉ። በእውነቱ መተረክ አለበት፣ ምክንያቱም አፄ ፋሲልን ያስከብራቸውል እንጂ አያዋርዳቸውም። ተሳስተው የሰሩት ስራ ቢኖርም እንኳን በኋላ ይቅርታ ጠይቀው ንስሐ ገብቶ ብዙ መልካም ስራ ሰርተዋል። እና አይተረክ ማለቱን እኔ አልወደውም። መተረክ አለበት፣ ምክንያቱም የምህላው ታሪክ ስለሆነ ልንደብቀው አንችልም። በዚያ ላይ ደግሞ አባቶቻችን ይላሉ፣ የእግዚአብሔርን ስራ ስለ ንጉሥ ክብር ብለን ብንደብቀው እግዚአብሔር በወደደ መንገድ ይገልጠዋል፣ እኛንም ይጣላናል። ስለዚህ ታሪኩ መጠረክ አለበት። የቅዱሳን መነኮሳት የሰማይትነት ታሪካቸው የጎንደር ከተማ ህዝብ ሰማይትነት ታሪክም ስለሆነ የከተማዋ ታሪክም ነው። ለአጤፋ ሲልም የሚያስከበራቸው እንጂ የሚያዋርዳቸው አይደለም። እንግዲህ ሁሉ እየተደረገ ያለ በ1648 ዓመ ምት ነው። በወርሃ ጥቅምት በ1648 ዓመ ምት ጥቅምት 16 ቀን በ1648 ጥቅምት 16 ቀን ነው። እነዚህ ሁለት ቅዱሳን አበው አባ ማሀ ጊዮርጊስ ና አባ ጽየድንግል የደብረ መጉና 1285 መነኮሳትን መርተው ወደ ጎንደር የመጡት ጥቅምት 16 ቀን ቤተ መንግሥት ገቡ። ዘጠናዘጠኙ ገብቶ ሁለቱ ቅዱሳን ንጉሠ ነገሥቱን የሠራኸው ሥራ ትክክል አይደለም፣ ዋርሳ መውረስ አይገባም፣ የሚስትን እህት ልትፈታ አይገባል፣ ስተት ነው ብሎ አሉት። በዚህ ተበሳጨ፣ ሰራዊቱን አዘዘ። ሰራዊቱ ከዚያው እንዳሉ ዘጠናዘጠኙንም አንገቷቸውን፣ መጀመሪያ አባ መሀ ጊዮርጊስን፣ ቀጥሎ አባጽዬ ድንግልን፣ ከዚያ አባ መሀ ጊዮርጊስ ደቀ መዝሙርን፣ ከዚያ ዘጠናዘጠኙን በሙሉ አንገታቸውን ቆረጣቸው። ከዚህ ተያይዞ የአባ መሀ ጊዮርጊስ አንገት ሲቆረጥ ማርና ወተት ከአንገታቸው ፈሰሰ። አባጽ የድንግል አንገታቸው ሲቆረጡ ደም ሳይሆን ውሃ ፈሰሰ ከአንገታቸው። የሁለቱ ቅዱሳን የተቆረጠች ራሳቸው ልክ እንደ መጥምቅ ዮሐንስ ክንፋ ወጣች። ክንፍ አወጣው በተለይ በአማህ ጊዮርጊስ ስብሐት ለአቦ ሁሎ መንፈስ ቅዱስ ለዓለም ወላለም ዓለም ፍካሬ ዘጻድቃን ወዘሃጣን መዝሙር ዘዳዊት ሀሌሉያ ብለው መዝሙረ ዳዊትን ከመዝሙር አንድ ጀምረው ንዑሳነ መሐዌ እስከሚለው እስከ መቶ ሀምሳ ድረስ ከዚያ መሐሌ ሶሎሞንና ጸሎተ ነቢያትን ደግመው እዚያው እንዳሉ ጮክ ብሎ አሰምቶ ያን ደግመው ተሰውሯል። ራሳቸው እነዚህ ቅዱሳን ራሳቸው ከአንገታቸው በታችን ከአንገታቸው በላይ አልተገኝም። ይህንን ተአምር ተመልክተው ቀሪዎቹ መነኮሳት ከገዳም የመጡት እንግዲህ 285 ቃል ናቸው። የቀሩት እነሱ ተሰየፉ። እነሱ ሲሰየፉ እንደዚህ አንገታቸው እየበረረ ክንፍ እያወጣ ሲሄድ የከተማው ሰው ያህል ኦርቶዶክሳውያኑ ይህም እውነት አደለ እያለ መነኮሳት ታርደው ሲወድቁ የነሱ የመነኮሳትን ልብስ እየገፈፈ ለክፉ አይደለም የሚገፈው፣ የራሱን ልብስ ያለብሳቸው ነው። የመነኮሳቱን ልብስ ለብሶ ሄዶ እኔም መነኩሴ ነኝ፣ የደበረ መጉና እኔም የነዚህ አባቶች ልጆች ነኝ እያለ አንገቱን ተቆረጠ። ኦርቶዶክሳዊ ብቻ ሳይሆን በዚያ ወቅት የነበሩ ሙስሊሞችም ጭምር፣ ርቱዕት ሃይማኖቶሙ ለሰብአ ጎንደር፣ የጎንደር ሰዎች ክርስቲያኖች እምነታቸው የቀና ነው እያሉ እነሱም እንደዚህ የመነኮሳትን ልብስ እየለበሱ ዘጠኝ ሺህ ዘጠኝ መቶ ዘጠና ዘጠኝ ለአስር ሺህ አንድ ቁጥር የቀራቸው እንግዲህ የተሰው መነኮሳት 1285 ብቻ ናቸው። ቀሪዎቹና ከሰባት ሺህ በላይ ይቅርታ ከ8000 በላይ የሚሆኑት ግን የጎንደር ከተማ ነዋሪዎች ናቸው። ካህናት አሉበት፣ ዲያቆናት አሉበት፣ መምህራን አሉበት፣ ምዕመናን አሉበት። ሙስሊሞችም እንኳ በዛ ዘመን የነበሩት ሳይቀሩ አምነናል እያሉ ተሰውተው ደማቸው ፈሷል። ሁሉ የተደረገ እንግዲህ ዛሬ ምህላ ላይ የሚቆምበት ጃን ተክል ዋርካ ፊት ለፊት ያለው አውደ ስም የምስክርነት አደባባይ ደመሰማይት ተብሎ ስም ይወጣለት በዚህ ምክንያቱን መጀመሪያ፣ ከዚያ በኋላ ሌላ ብዙ ታሪክ አለው። ለሁሉም እነዚህ እንደዚሁ ነው። ተሰዉ የተደረገውን ነገውን ነገር ሲያዩ እለቱ ያንኑ እለት ጥቅምት 16 ቀን አፄ ፋሲል በጉልበታቸው ተንበርክከው አለቀሱ፣ ጮሁ፣ ስህተት እንደሰሩ አወቁ። በዚያ ሰዓት ነው ሲያለቅሱ ሲጮው የእግዚአብሔር መልአክ ድምፅ አሰማ። ከሰማይ አንዳንድ አቦ ሚካኤል ነው ይላሉ፣ ቅዱስ ሚካኤል ነው ይላሉ። ድምፅ አሰማ እንዲህ ብሎ ከነዚህ ከተሰዉት 9999 መካከል የሶስቱን የአባ ጽየ ድንግልን የአባ አምሃ ጊዮርጊስንና የአባ አምሃ ጊዮርጊስን ረድ የሶስቱን ቅዱሳን አጽም ወስዳችሁ ደብረ መጉና ቀበሩ። ዛሬም ድረስ እዚህ አለ። በነገራችሁ ላይ እንድታውቁት ደብረ መጉናዎችም የአባ ጽየ ድንግል ልጆችም በተለይ በደብረ መጉናና በአንኮድብ ጥቅምት 16 ቀን ትልቅ ክብረ በዓል ይደረጋል። እነዚህ ቅዱሳን ሰማዕታት መታሰቢያና የሶስቱን ወስዳችሁ ቀበሩ። የቀሪዎቹ ግን ጎንደር እንድትቀደስ ቅበሯቸው እዚያው ላይ የተሰቡበት ላይ ተባለ። ዛሬ አውደ ስም የሚባለው ምህላ የሚደረስበት በጀርባ በአደባባይ ተክለ ሃይማኖት፣ በጀርባ በዚህ መስቀል አደባባይ በምንለው በታች ከእንኳ የመስክ በላይ ያለው አስፋልቱ አጤ ፋሲል ግቢ ውስጥ የመጀመሪያው መሬት ሳይቀር ጃን ተከል ዋርከው አደባባይ፣ ኢየሱስ ግቢው ጠቅላላ፣ እነዛ ሁሉ ቅዱሳን መነኮሳት እና ቅዱሳን ሰማዕታት፣ የጎንደር ከተማ ነዋሪዎች እዚያ ተቀብሯል፣ በእግዚአብሔር መልአክ ትእዛዝ ደማቸው ከመብዛቱ የተነሳ ዝናም ዘንሞ ነበርና በዕለቱ ዝናሙ አጥቦ አካባቢውን ከተማዋን አዳረሳት። በተለይ ደማቸው እስከ ቀሃ ድረስ ወርዶ ከቀሃ ወንዝ ጋር ተቀላቅሏል ይባላል። ከተማዋ ተቀደሰች በደመ ሰማዕታት። ከዚያ አያይዞ ግን ከዚህ በኋላ ሀገር ሰላም እንዲሆን ጦርነት፣ ቸነፈር፣ ድርቅ፣ ረሃብ፣ ጸብ፣ ክርክር እንዲጠፋ ከፈለጋችሁ ወር በገባ እስከ ሰባት ቀን ዓመት እስከ ዓመት እንዳይቋረጥ ብለው አዘው አፄ ፋሲል በሕይወት እስካሉ ድረስ ኋላም ነገስታቱ ወር በገባ ሰባት ሰባት ቀን ከመስከረም አንድ እስከ ሰባት ጥቅምት አንድ እስከ ሰባት እየተባለ ጥቅምት አስራ ስድስት ደግሞ የቅዱሳን ሰማዕታቱ ዝክር ይዘክር ነበርና እንዲያደረጉ ለረጅም ጊዜ ኑረዋል። ያ በተቋረጠበት ዘመን ድርቡሽ መጥቶ ጎንደርን ያደረጋትን ታሪክ እናውቃለን። ያ በተቆረጥበት ጊዜ በሙሉ ጎንደር ብቻ ሳይሆን ሀገርም፣ ቃል ኪዳኑ ደግሞ ለጎንደር ብቻ ሳይሆን ለመላ ኢትዮጵያ የሚተርፍ የተቀደሰ ቃል ኪዳን ነው። በእነዚህ ቅዱሳን ሰማዕታት ብቻ ምክንያት የተሰጠ። ከዚህ ሁሉ በኋላ እንግዲህ የሶስቱ ቅዱሳን ሄዶ አጽማቸው ተቀበረ። አጤ ፋሲል ግን ስህተታቸው ስለገባቸው በየገዳማቱ እየዞሩ በባዶ እግራቸውም ይባላል እየዞሩ ይቅርታ ጠይቀዋል። በተለይ ደብረ መጉና ሂደው አልቅሰዋል። መጨረሻ ላይ እንባቸውና ንስሳቸውን ተመልክተው እዚያ የነበሩ አንድ ግሁስ ባይታዊ ተመልሰው ይሄዱ እዚያ በቤተ መንግሥቶት አንዲት የተቀደሰች ሴት አለች፣ አንዳንዶቹ ፍኖቴ ፍኖተ ህይወት ይሏታል፣ አንዳንዶቹ ሁለተ ማርያም ይሏታል፣ አንዳንዶቹ በሌላ ስም ይጠሯታል። ለሳቸው የአበዛ ሁና ወጥና እንጀራ ቤት የምትሰራ ግን የተቀደሰች አንገረብ እየወረደች ባሕር ሰጥ ማስጸል የምታደርግ የተቀደሰች ሴት ቤተ መንግሥት ነበረች እና እሷ ናት ከእግዚያር ጋር የምታስታርቀዎት ብለዋሏቸው ተመልሰው መጥተው ከእግሯ ወድቀው ለመኗት። እሷም ይበሉ እንግዲያው እሷ ከገደሉት ሰው ይልቅ ቃሃ፣ አንገረብ፣ መገጭ፣ አባይ ርብ የመሳሰሉ ትልልቅ ወንዞች በክረምት የሚፈጁት ይብሳልና ድልድይ ሱራለቻቸው ወደ ዘጠኝ የሚደርሱ ድልድዮችን በዚች ቅድስትና ትእዛዝ መሰረት ለኢትዮጵያ ሕዝብና ለሞቱ ቅዱሳን ሰማዕታት ይቅርታ ስለመጠየቅ ብለው ድልዮችን አሰሩ። እንግዲህ ዛሬ ድረስ እንግዲህ አባይ ያለውን ታውቃላችሁ። ቀሃ ላይ በላይም በታችም ያሉ ድልድዮችን ታውቃላችሁ። ጥንት ጀምሮ በጎጃም እና በጎንደር ባላገሩ በድልድዮች ሲያልፍ የፋሲልን ነፍስ ይማርልን ይላል። ምክንያቱም ያቺ ጥፋት ስለነበረቻቸው ለዚያ ነው የፋሲልን ነፍስ ይማርልን የሚባለው፣ በዚሁ ምክንያት የመጣ ነገር ነው እና እኛም ዛሬ በዚህ ወደ ደፈጫ ስናልፍ፣ በዚህ አንገረብ በላይ ያለውን ድልድይ ስንሻገር የፋሲልን ነፍስ ይማርልን ብለን አንድ አቡነ ዘሰማያት አንድ ጸሎተ ማርያም ደግም ነው። ጥንት አባቶቻችን ይህን ሥርዓት ኖረውልናልና ከረጅም ባጭር ከሙሉ በክፍል ይሄ እንግዲህ ምህላው የተጀመረበት ጥቅምት 16 የተደረገው ታሪክ ነው እንጂ ከዚያ በኋላ ደግሞ ረጅም ታሪክ አለው በምህላ ምክንያት ደግሞ የሚተረክ ለሁሉም የአባ አማሃ ጊዮርጊስ የአባ ጽጌ ድንግልና የ9999 ሰማዕታት ታሪክ ምህላው የጀመረበትና ቃል ኪዳን የሰጠበት ታሪክ ነው። ለወደፊቱም ምህላውን የምታደርጉ ሰዎች ምህላ ላይ የሚቆም ሰው በሙሉ ጥቅምት 16 ቀን በእነዚህ ቅዱሳን ስም በእመቤታችን ስም ዝክር ማድረግ ይገባል። ለዚህ ዓመት እንኳ ላይ ደርስ ይችላል፣ ግን ዝክር ማድረግ ይገባል። ምህላው እንዳይቋረጥ አቅም የቻለውን መትጋት ይገባል። እና ታሪኮንን ይመስላል የቅዱሳን የጻድቃንና የሰማዕታት የአባ ምሃ ጊዮርጊስ የአባጽየድንግል የሌሎቹም እልፍ ሊሞሉ አንድ ቁጥር የቀራቸው መነኮሳትና ምእመናን ሰማዕታት ጸጋ፣ በረከት፣ የእመቤታችን ጣዕሟ፣ ፍቅሯ፣ በረከቷ፣ ረድኤቷ ይደርብን። ስብሐት ለእግዚአብሔር ልዑን ወለወላዲቱ ድንግል ወለመስቀሉ ክቡር ዘውሳይል አሜን።